ለምስጡ ደግሞ ዝም ብለን አሸርባሸር ስራ አንሰራ ማለት ነው። ትክክለኛ የምስጡ መድኃኒት አሁን ጉድጓዱን ቅድም ባያችሁት መሰረት ቆፍረን እንደዚህ እያስገባንበት እንገኛለን ማለት ነው። ይሄ የምታየው ትክክለኛ የምስጥ መድኃኒት ሀታ እንደዚህ ተደርጎበታል። በሽታ በሽታ ራሱ በጣም ከባድ ሽታ ያለው ሊያጠፋው የሚችል ምርጥ መድኃኒት ነው ማለት ነው። ያለ ካረግንበት በኋላ ምን ያደርጋለን እንግዲህ ኮንታክት ታደርጉት ትችላላችሁ። እንደዚህ ምስጥ ያስቸግራችሁ ማለት ነው። ቶሎ በአስቸኳይ ባበ እንደዚህ ጭቃቁ ተናን እንደዚህ ማለት ነው። ለምንድነው ትክክለኛ ሽታው እንዲያገኘው። ሽታው በጣም ከባድ ነው። ምስጡን የሚያጠፋል። ሌላ ነገር ሳይሆን ሽታው ነው ማለት ማለት ነው

እዛ ጋር ሁሉ ይችላል። በሽታ ነው፣ በሽታ ማለት የዚህ መድኃኒት እንግዲህ ትክክለኛ መድኃኒትነቱ ቀጥታ ዳይሬክት ውሃው ሄዶ ሳይሆን የሚያገኛቸው ውሃውን አስርም ሃያም ጀርካ ብንደፋበት አይደርሳቸውም። ነገር ግን ይሄ መድኃኒት ድረስ የሚያስደስተው ነገር ምንድን ነው? ሽታው ነው ማለት ነው። የሚያጠፋቸው ሽታውን ስለማይወዱት ሙሉ ለሙሉ ከሰፈሩ ነው የሚያጠፋቸው ማለት ነው። ኢንሻአላህ ባላህ ፈቃድ እንግዲህ ይሄን ማስላል ግዳ አይደለም በደንብ ማለት ነው። ትምህርታችን እንሻአላ ከዛሁ ሰውን ሆነን ያዘለች ማለት ነው። እኛ እንግዲህ ክፍተት ወይም ደግሞ ስህተት ካየን በምንም ካለ አናልፍም እናስተካክላለን ማለት ነው። እንግዲህ ምስጥ እንደነበረው ከላይ አይታየ ነበረ፣ ከስም ስናየው ስጥ እንዳለ ተራተራ ማለት ነው። እንሻአላ አሁን ለምታለ በዚች ያመጣፍያኩኝ እናንተ ከፈለጋችሁ በጀልካ ማለት ትችላላችሁ። ነገር ግን እኔ ነው። ብዙ ጊዜ ስለምጠቀመው ይሄን ነገር እንደዚህ ትንሽ ትንሽ እያመጣጠንኩ ለሷ ሆናል ማለት ነው። ይጨምርበታል እናንተ ትክክለኛ የሚለው መድኃኒቱ በአንድ ጀልታ ሶስት በዚህ ነው የምታደርጉበት። በኋላ በየገጠሩ ላይ ወይም ደግሞ ቤታችሁን ምስጥ እየበላባችሁ ያላቸው ወንድሞቼ በዚሁ አጋጣሚ እኛም ተናግሮ በቀላሉ መድኃኒቱን እኛ ጋር በተመጣጣኝ ዋጋ ማግኘት ይችላላችሁ ማለት ነው። እንግዲህ እንደምታዩት እንደዚህ በጠበጣ ትንሽ ስታደርጉበት ነጭ ሆናል። በራሱ ያደረግነው ቦታ ላይ ደቅበታለሁ ማለት ነው። በራሱ ሽታው በጣም ከባድ ነው። በጣም በጣም ከባድ ሽታ ነው ያሉ ማለት ነው። አሁን እዚህ ቦታ ላይ ለምን የራሱ ጉድ እንደምታዩት እንደዚህ እንትኑ እንጀራውን እስከምታገኙ ሰዓት ድረስ መቆፈር አለባችሁ። ለምን ቦታውን ወይም ደግሞ የምስጡን አቅጣጫ ለማወቅ ከፈለጋችሁ እንደዚህ አደርጋችሁ እንደዚህ እዛው ላይ ካደረጋችሁበት በኋላ ለምን ለም ሽታው ዳይሬክትሊ ወደ ውጭ መውጣት ስለሌለበት ማለት ነው እንደዚህ እንጨምርበታለን። አሁን ምስጥን በቀላሉ እንግዲህ ተገላግለው ማለት ነው ከሰፈር ላይ ከቤቱ ላይ ብቻ ሰፈር የሚያጠፋው ምስጥ የሚገርማችሁ ነገር ከቤቱ ላይ ብቻ ሳይሆን የሚያጠፋው ከሰፈር ላይ ነው ማለት ነው። ከሰፈር ላይ ምን ተደርጎ ያጠፋዋል? እዚህ ያዘጋጀነው ጭቃ አለ። አዘጋጀ ያዘጋጀ ነው ጭቃ ውስጥ ና ያዋል ክፍተት እንዳያመጣ ምንም አይነት ክፍተት ወይም ደግሞ ምንም አይነት መውጫ የለው መሆን እዛው ታመገ ሽታው ቀጥታል ምስጡ ጋር ይደርስልናል ማለት ነው። ያው እንግዲህ ኢንሻአላህ እንደምታዩት የቤታችን ቤት ይሄ ነው። ዩቱብ ላይ ምን ማለት ነው ቤት አስመስሎ መስራት ቀላል ነው ትክክለኛ ቤት መስራት ግን ከባድ ነው ብለህ ያልከን ምን ለማለት ፈልገህ ነው ብላችሁ ነበር። ኢንሻአላህ በዚህ ቤት ምሳሌ ለእናንተ ልሰራላችሁ ወደድኩ ማለት ነው። ይሄን ቤት ካሜራ ማናችን ያለችው እንግዲህ ከውስጡ ሌላ ነገር ነው። እንደምታየው እንደዚህ ተሰርቷል። ትክክለኛ ቤት ነው ማለት ነው የሚመስለው፣ ሻማ ትክክለኛ ቤት ነው። ነገር ግን ውስጡ ላይ ያለውን ፕሮሰስ አልጨረሰም ማለት ነው። ይህ ሁሉ ጠጠር ነው ከውስጡ የወጣው። ምንም አይነት የሙሊት ድንጋይ የለውም። ያለሙሊት ድንጋይ ጠጠሩ ብቻ ነው ላይ ፈሶ በዛ ላይ አርማታ ተሰርቶ ሊሾ ነው የተሰራው ማለት ነው ቤቱ ያ ደግሞ ሳይድ ኢፌክት ይፈጥራል። እንደዚህ አይነት የወረደ ኮትቻ ቦታ ላይ ቦታው ከታየ በኋላ ነው ቤት የሚሰራው ስንላችሁ በምክንያት ነው ማለት ነው እንሻላ ግየዳ እንግዲህ አስራ አንድ ቀን እንደምታዩት በአራቱም ሳይድ በዚህም በዛም በኋላም እንግዲህ ኮርሱን የተወሰነ ከፍ አድርገን ሳይድ ሆዱን ደግሞ የተወሰነ ጨምረን እስከ እንግዲህ ስልሳ አምስት በዚህ ጋ እስከ ሰባ ሴንቲ መስ ማለት ነው የጨመርበት ወይም ደግሞ ስፋቱን የጨመርበት ቴክኒሱ ገና እስከዚህ ይመጣል። በፌሮ አማካኝነት ፌል ስለሚገባለው ቴክኒሱ 50 ሴንቲ አካባቢ ይመጣል ማለት ነው። ስለዚህ ከፍታው ማክሲመም እዚህ አካባቢ ይመጣል ማለት ነው። ይሄ ሙሉ ለሙሉ በፌሮ ከታሰራ በኋላ እንግዲህ ቤት ይመስላል ማለት ነው። አሁን ቤት መስሏል። ቤት ለማድረግ ነው እየሞከርን ያለና አሁን ቤት መስሏል። ኖርማሊ ቤት ይመስላል ስታዩት። ነገር ግን በጣም ብዙ ፕሮሰስ ይቀረዋል ማለት ነው የስሪት ፕሮሰስ። ቤት አስመስሎ መስራትና ትክክለኛ ቤት መስራት ይለያል። ያለ ቤት አስመስሎ መስራት የትኛውም ሰው ሊሰራው ይችላል። ነገር ግን ትክክለኛ ቤት ወይም ኖርማሊ የሚያስደስተን ቤት እና ወደፊትም ተደስተን የምንኖርበትን ቤት ለመስራት ግን እጅግ በጣም በጣም እንግዲህ ጥንቃቄ እና ሙያዊ የሆነ ስራ ይፈልጋል ማለት ነው። ይህ በልካዚህ ለሙሉ እንግዲህ ለስታፋ የተጠቀምን ማለት ነው። ምክንያቱም ጥንብት ያለ ኮትቻ ስለሆነ እንደገና ደግሞ የሰጠነው ኮርስ ሳፍቲ ስለሆነ ስታፋውን ብንጠቀም ጥንካሬ አይሰጥልንም ብለን ራሱ ምታሮ ማለት ነው። እንደ ስታፋ ተጠቅመን የምናስረው ቤቱ ፌሮ በጣም ጠንካራ ፌሮ ነው። እንግዲህ እንህ ያችል የስታፋ በውስጥ በኩል የሚሳሰር ስላለ። እናንተ ታሳያች ወዳሉ ማለት ነው። ሻላ እንግዲህ እስታፋ የምታቁ ይህን ይመስላል። እስታፋ ማለት ይህ ነው። በእጃችን እንደፈለግን እናገባለን። ይሄ ቤት የሚሰራበት ወይም ደግሞ እዚህ መሀል ላይ ወደዛ ና ወደዚህ የሚሄድ ወደዛ ወጥቶ በዚህ በዛ የሚይዝልን እስታፋ ትክክለኛ ማችልች ማለት ነው። እቺ እንደምታየዋት ለውስጥ ነው የምንጠቀመው። ለውስጥ ችግር ስለሌለው ትጠጠፋለች። በእችም ማለት ነው ስታፋ። ትክክለኛ ጭቃ ቤት የሚሰራው በዚህ ነው ነገር ግን ይሄ ቤት በጣም መሰረቱ የደከመ ከመሆኑ የተነሳ ትክክለኛውን ፌሮ ስለዝግነቱ እንድታይ ማለት ነው። ይሄ ስታፋ ነው። ይሄ ደግሞ ፌሮ እንደ ስታፋ ተጠቅመን ማለት ነው። ፎቅ ነው እንደዚህ የሚሰራው ፎቅ ሲሰራ ነው ማለት ነው። እንደዚህ አይነት አሰራር ነው የሚሰራው። እሽን ያው እንድታዩ ያህል ለአንድ ሳምፕል ላሳያችሁ። ይኸው ሳርቶ ማለት ነው። እያችሁን ይህ እንደዚህ አጥፈን ስንመልሰውም በቀላሉ እንመልሰዋለን ማለት ነው ወደ ነበረበት ይሄ እንግዲህ ፋ ይባላል። ይህንኛውም በውጭ በኩል የምንጠቀሙ ማበሲያ ማን ማ የትኛውም ጉልበት ማንኛውም ሰው ይህን ፌሮ ሊያጥፎ አይችልም ማለት ነው፣ ከራሱ ማጠፊያ ውጭ። ነገር ግን ለዚህ ቤት እንደፎቅ መሰረቱ ስለበዛበት ይሄ ዳሬክትሪ እንደ ቋሚ ሆኖ እንዲያገለግለን ማለት ነው። እንግዲህ ውድና የተወደዳችሁ ተከታታዮች ቤታችሁን ስታሰሩ መጀመሪያ በባለሙያ እና ቦታው ተጠንቶ አፈሩ ተጠንቶ ምስጡ መጀመሪያ አሁን እንዳያችሁት መድኃኒቱ ገብቶ ብለው የተሰራ ቢሆን ኖሮ ይሄ ሁላ ፕሮሰስ ወይም ደግሞ ተጨማሪ ይሄ ሁላ ውጭ ሴታችን ጋር አይመጣም ነበረ ማለት ነው። ነገር ግን እንግዲህ ባለማወቅ እንደዚህ አሰርታው አሁንም አልሐምዱሊላ፣ ያው እኛ በአሪፉ እየሰራንላት ነው። እህታችን እዛ ውጭ ሀገር ወይም ደግሞ አረብ ሀገር ሆና ነው ያዘዘችን እኛ አድርገን የሰራ ንላት እንገኛለን ማለት ነው ኢንሻላ። ይህን እንግዲህ ካስረዳዋችሁ፣ አሁን ትክክለኛ ቤት መስራትና ቤት አስመስሎ መስራት ልዩነቱ እየገባችሁ ያለ ይመስለኛል ማለት ነው ኢንሻላ። ይቤት እንደምታዩት እንግዲህ ይህ እነዚህ ቷል እንደዚህ የሚፈረዳቸው እንደመረ ማለት ነው። እንግዲህ እንደ አዲስ የሚሰራ ነው ማለት ነው ኢንሻላህ። እንደዚህ እየተቆረጠ የሚሰራ ነው ማለት ነው። የቻክ ባለሙያ ጥረት ሳይሆን አሁን ይሄ የቻክ ባለሙያ ጥረት ሳይሆን የመሠረተ ጥረት ነው ማለት ነው። መሠረቱ እንዳልኳቸው የሚሰነጠቅ ከሆነ እዚህ አካባቢ ከቻኩ ጋር የሚገናኝ ስለሆነ ታኩሉ ይዞት ነው ማለት ነው የሚሄደው። ታኩሉ ይዞት ነው ማለት ነው የሚሄደው። ይህ እንድትለብስ ነው ማለት ነው። ለምን ቤት ሲሰራ መቶ ፐርሰንት ትኩረት ስታችሁ የምታስቡት መሰረቱ ነው። ፊኒሽንግ ስራውን በጣም በቃ የወረደ ባለሙያ ራሱ ቢሰራው የፊኒሽንግ ስራውን ለምሳሌ ኮርኒሱን አሁን አበላሽቶ ቢሰራው ከዛች ጋር ላቀቄ በአንድ ቀን ስራ ጨርሰዋለሁ ማለት ነው። ነገር ግን ይሄ ተበላሸ ማለት እንዳያችሁ እንደዚህ ወቶ ውጪ ላይ እንደ አዲስ ነው። መሰረቱ እንደገና ቀላል ውጪ የለውም እና መሰረት ላይ ቤት ስታሰሩ በጣም ትኩረት አድርጉ የምንላችሁ በምክንያት ነው ማለት ነው። ይህ ማለት ይቻላል ፈራርሷል። ጣሪያ፣ ጣሪያዋ በጣም ጥር ዜሮ ነች ማለት ይቻላል እና ዛሬ ስ ዝናብ እየገባ እንግዲህ በልቶባት ማለት ነው እንደምታዩት ፈራርሷል። ኖርማሊ ይሄ እንግዲህ በራሱ የፈረሰ ነው ማለት ነው። እኛ ደግሞ ያኮኸ ከሆን እያነሳን እንደ አዲስ የምንሰራው ስራ በጣም ብዙ ዘርፈ ብዙ አሉ። ለምሳሌ እነዚህ አካባቢዎች ይነሳሉ። ገምቻቸው በእጄ ነው እየለጠጥኩ ያለሁት ማለት ነው እና እነዚህ ይነሳሉ። ይሄ ተነስቶ ነው የሚሰራ ማለት ነው። ይህ እንደምታዩት መሰረቱ ለእናንተ መቼም እንግዲህ ምንም ማለት አይቻልም። አስተሳሰብ እራሱ ድንጋዙን ኖርማሊ ቁጭ ቁጭ ተደርጎ ማለት ነው። ይገዳው እራሱ ያን ያህል የተገየደ የለውም ነገር የለውም ማለት ነው። ቁጭ ቁጭ ሁኔታው እንግዲህ ቤት አስመስሎ ሰርቶታል። ግን ኖርማሊ ትክክለኛ ቤት ተደርጎ አልተሰራም ማለት ነው። ይህ ስራ ውስጡ ፊኒሽንግ ላይ ነው፣ እህታችን የተሸለችው ማለት ነው። እንደምታየው በሮው እንግዲህ ታምኩራት አበር ነው ያስገጠመችው። በጣም አንድ የሚባለው አውስትራሊያ ታምኩራት አበር ነው ማለት ነው። ይበል በጣም ውድ በር ነው። ይህን ፈሰስ የምታደርግበትን መሰረቱ ላይ ፈሰስ አድርገውላት ኖሩ። እሷ በእርግጥ እዛ ሆና ነው እንትን የምትለው ነገር ስትመጣም ሲምፕል ነገር ስለሆነ እዚህ ጠጠሩ እራሱ ዜሮ እዚህ መንገድ ላይ የሚደፋው ለጭቃ ምናምን ማለት ነው የሚሆነው ዜሮ ጠጠር ነው ማለት ነው። እንደሚታይ ይሄ ከውስጥ የወጣ አፈር ነው ማለት ነው። አፈር አንድ ላይ ተለባልቆ ይሄ ደግሞ ምን አይነት እንግዲህ ጥቅም የለውም ማለት ነው። ቢያንስ የሙሊት ድንጋይ ከተሞላ በኋላ ይሄ ከዛ ላይ ሲሞላ ሌቨል ምርጥ ነገር ይሆናል ማለት ነው። ምክንያቱም አሁን ሁሉንም ቤት ያካትት አይደለም እያልኳቸው ያለው እንድታይ መፈልገው ነገር ቦታው ይጠናና ቦታው ይታይ የምላችሁ በምክንያቱ ይሄ የወረደ በጣም እንግዲህ የመጨረሻ ኮርቻ የሚባለው ቦታ ስለሆነ ለዚህ ለቦታ የማይመጥነውን አሰራር ነው የተሰራው ልላችሁ ፈልጌ ነው። ቦርቦር ላይ ኖርማሊ የሚሰራ ሲምፕል ሲምፕል ቀላል ነገር ነው ማለት ነው። እንደምታዩት ይሄ የላይኛው ጣራ ካሜራው እያሳያችሁ እንደሚገኘው ማለት ነው። ይሄ የላይኛው ጣራ በዜሮ ነው ያለቀው ማለት እንችላለን። በዜሮ ነው ያለቀው ማለት እንችላለን። ምንም አይነት ጠፈጠፉ ወደዚህ የመጣ ነገር የለውም ዳይሬክትሊ ዝናብ ከላይ ሲመጣ እንግዲህ ግድግዳውንና በእንደዚህ ቦታ ላይ ቅድም በውስጥ ላይ እንዳሳየዋችሁ በእንደዚህ አይነት በመስኮቱ በበረ በበረ ላይ ለምሳሌ ይሄ ክፍተት ስላለው በዚህ ጋር እየገባ ውስጥ ይነብሽናል ወይ ዝናብ ይነካዋል ማለት ነው። ቻክ ዝናብ ነካው ማለት ቅድም እንዳያችሁት ሙሉ ለሙሉ ይወጣብናል ማለት ነው። ኢንሻላህ እንግዲህ ይሄ አሁን ሙሉ ለሙሉ ሊጨመርበት ነው ማለት ነው። እስከዛ ባለው እንግዲህ ሊጨመርበት ነው ለምን የተወሰነ ቢያንስ ፍሳሹ ይሄ ውሃ ልትሆን አልፎ ስለዚህ ሰፋት ድረስ እንዲመጣ እንጨምርበት ነው ማለት ነው። በአራቱም ማዕዘን ምንም አይነት በረንዳ የለውም ማለት ነው። በዜሮ ነው የጨረሰው። ይሄ ትልቅ ስህተት ነው። ለአንድ ቤት ለአንድ ቤት ማክሲመሚ እስከ ስልሳ ሴንቲ ድረስ ቢያንስ አነሰ ከተባለ እስከ ስልሳ ሴንቲ ድረስ በጓሮ በኩል ሊጨምርበት ግዴታ ነው። በረንዳ ማለት ነው። ለምን ከውሽንፈት ሊሆን ይችላል። ክረምቱ ላይ አላስፈላጊ ብዙ ፕሮሰሶች ስላሉ ግድግዳውን በትክክል ከሰማይ የሚወጣውን አደጋ የሚከላከልልን ወደዚህ የምንሰጠው ቴክኒክስ ነው፣ እና ቴክኒሱን ከዚህ ቤታችሁን ስታሰሩ አስጨምራችሁ ልታሰሩ እንግዲህ፣ አቡሰመድ አጠቃላይ የቤት ስራ ለእናንተ እንግዲህ ምክር ይሰጣል ማለት ነው። በእንደዚህ አይነት ዜሮ አሰራር ተሰራ ማለት በጣም ብዙ አደጋዎችን ያስከትላል ማለት ነው። እንሻላ እንግዲህ እንደምታዩት ነው። ውጩ ወደ ሶስተኛው ክላስ ሲገባ እንግዲህ ያልተበላሸ ክላስ ይለም። ከፎሚስ ጀምሮ ነው እንግዲህ የምታዩት ማለት ነው። ይሄ እንግዲህ ኖርማሊ እየገባ ነው። ቅድም ያልኳችሁ ይሄ መስኮት ነው። ካሜራው እንደሚያሳያችሁ ይሄ ካሜራው ቀረብ አድርጎ እንደሚያሳያችሁ እንደምታዩት እጄ በውጭ ሾፋችሁት ያስገባ አይደለም ዝናብ እጄ ቀጥታ ያስወጣል ያስገባል እ መስኮቱ ነው እንግዲህ በዚህ አይነት ቴክኒክ ተሰርቶ ከዛ ጣሪያው ወደዚህ ወደ ቤቱ መለስ ያለ ስለሆነ ምንም አይነት ታዛ ስለሌለው ዳይሬክት ገብቶ ለዚህ እንደምታዩት ይህን እዚህ እንደምታዩት ማለት ነው። ያበላሽብናል ማለት ነው ቤታችንን። ይሄ ምንድን ነው ከባለሙያ ስጠት የመጣ ነው። ኮሚሱም እንደምታዩት ፈነዳርቷል ማለት ነው። በጣም ላፊን የፈነዳዳው ማክሲሙም ልሞጡ ቢሆን ቻክ ይሰራል። አበባ ስለሆነ እንታያችሁ መስኮት አበባ ነው ማለት ነው። አበባ ድርድር ወይም ቆየት ያለ ስለሆነ አሁን ይህን በሉሉቱ ዲዛይን ነው ማለት ነው የሚሰራው። ወይ ቻክ ሙሉ ለሙሉ ተሰርቶ እቺ መካከለኛዋ ዲዛይን ብቻ ቀጥታ እንደዛ አይነት አሰራር ብቻ ነው የሚሰራው ማለት ነው። ምንም አይነት ጥገና አይችልም። አሁን ይህን እዚህ ጥገና እናድርግለን ብንል የአበባው ዲዛይን ስለሚጠፋብን በቻክ ተሰርቶ እንደዛ ማስተካከል ይችላል ይቻላል ማለት ነው። ማለማቻችን እንግዲህ ለመታለፍ ቅድም የቻክ ችግር አደለም ብያቸዋለሁ። ቻክ ሰሪው ምንም ያደረገው ነገር የለም። ቻክ ማንኛውም ሰው እንደሚሰራው በመፋሱ አስገብቶት ሌብል በሌበል አድርጎት እንደምታየው ስሙዝ አድርጎት ነው የወጣው፣ ባለቻፉ ማለት ነው። ነገር ግን እዚህ አካባቢ ስጠት ስላለ ከዚህ ነው ማለት ነው መነሻው፣ እንደምታየው ከዚህ ነው ማለት ነው። የትኛውም የተሰነጠቀው መነሻው ከዚህ ነው ማለት ነው። እንዳለ ያው ፈነዛል ማለት ነው የሚሰራከለው። እንደምታዩ ውድ እና የተወደዳችሁ ተከታታዮች እስካሁን እንግዲህ ብዙ ነገር እያሳየናችሁ እያስተማርናችሁ የምንገኘው ማለት ነው በዚህ በቤት እንግዲህ ወደዚህ ነው ክላስ ስንገባ ተመሳሳይ ነገር ነው ማለት ነው ተመሳሳይ የተበላሸ ነገር ነው ምን ተስተካከለ ነገር የለው ይህም እንደምታዩት ልሙጥ የተሰራ ነገር ነው ፊኒሽንግ ላይ ቤቱ በጣም ተሰርቷል ነገር ግን መሰረት ላይ ነው ዜሮ የሆነው መሰረቱ ዜሮ ከሆነ ፊኒሽንግ ምንም ማለት አይደለም እንደምታዩት ኮርኒሱ ላይ እንግዲህ ለቋል ሙሉ ለሙሉ ኖርማሊ ለቋል ማለት ይቻላል። የመሰረት ችግር ነው። እንደምታዩት እንግዲህ ቤት ውስጥ ምስጥ አይተንበታል ማለት ነው። እንግዲህ ምስጥ ስናይ ደግሞ ዝም ብለን ነው። ይህም እንደምታዩት ቆፍለን ቦታውን በደንብ አግኝተናል። አሁን መድኃኒቱን ዳይሬክት ዲ ስንከትበት ይኸው እንጀራ ይባላል ማለት ነው። ይሄ የገጠር ልጆች ታቁት ያላችሁ ገጠር ላይ ያደጋችሁ ልጆች በደንብ ሁሉ አካባቢ ላይ ነው የሚገኘው እዚህ ውስጥ እንጀራ እንጀራ በመሰረቱ ያለ መድኃኒቱ ስትከቱ እንደዚህ አይነት እንጀራ ወይም ደግሞ እንደምታዩት አይነት ማለት ነው እንደዚህ የሚፈራፉት አይነት እንጀራ ያገኛችሁ በኋላ ነው መድኃኒቱን የምትጠቅሙት መድኃኒቱን ቀብራ ከከተታችሁ በኋላ ወዲያው ተቀብሮበታላችሁ መስጥ የሚባል ነገር አታዩም ማለት ነው ግምጅማችሁ ይጠፋል ማለት ነው ኢንሻላህ ባላህ ፍቃድ እንግዲህ ይህ ቤት እንደምታዩት ነው አሁን ስተቱን ሙሉ ለሙሉ አረመነዋል ስተቱን ሙሉ ለሙሉ አረመነዋል አሁን ምንድን ነው የሚቀረው እንግዲህ ግንባታው ስራ ነው የግንባታው ስራ ነው ማለት ነው። አሁን እንደምታዩት ፌሮ አዘጋጅተናል፣ ሁሉም ነገር አዘጋጅተናል። ድንጋይ ውጭ ላይ አስደፍተን ጨርሰናል። በዚህ ላይ ደግሞ በራሱ በቀይ አፈር ይደቀደቃል። ኖርማሊ ቻናላችን የምትከታተሉ ከሆነ እንግዲህ እንደ አዲስ ይሄ ቤት የምትማሩበት እህታችን የተበላችበትን ቤት እንግዲህ እንድትልማሩበት ማሩበት ትማሩበታላችሁ ማለት ነው። እንግዲህ አቡ ሰመድ አጠቃላይ ዩቱብ ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን ይህን የመሰረት ስራዎቻችንን በነጻ ማግኘት ትችላላችሁ ማለት ነው ያለምንም ክፍያ እንግዲህ እኛ ስትከታተሉ የሚያስደስተው ነገር ምንድ ነው ያለምንም ክፍያ ቤታችሁን በእኛ ቪዲዮ መሰረት ካሰራችሁት ለወደፊቱ እንግዲህ ጠንካራና ምርጥ ቤት ይኖራችኋል ማለት ነው እንግዲህ በዚህ ለቤት ተዛው ፌሎ እንደምታዩት አንድ ፎቅ መሰረት ወይም ደግሞ አንድ የህንፃ ቤት መሰረት በትክክል የሚያስወጣ አይነት ነው ማለት ነው። ለምን መጀመሪያ በጣም ባይጎዳና ስቴፕ ባይ ስቴፕ ተሰርቶ ቢሆኑ ይህ ሁሉ ፕሮሰስ እንኳ አይፈልግም ነበር። ኢንሻላ፣ አሁን እንግዲህ ያያችሁት ነው። ይህ ሙሉ አቅተን ጨርሰናል። ሁሉ ላይ ከሁላቸው አቡሰመሌት ቻናል ተከታታዮች እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም አሌይኩም ረመቱላ በረካቱ ይሄደላቸው ዋናው መድኃኒቱ ላይ ስለሆነ እያዩ መድኃኒቱን ሁላ ለውጥታይ ማለት ነው። ከላይ ሊጨምሩበት አይደል? አካፋው ነው፣ አካፋው ነው።